እስቲ የሎዛ ልጆች የድንግል ማርያም ልጆች ያላችሁን ሞራል እና ንቃት ማወቅ እፈልጋለሁ። እነሱ እዚያ ድረስ ለማገልገል ሲመጡ የእናንተን ማወቅ እፈልጋለሁና እና እስቲ ወንዶች አንዴ በሚገባ እልል ብላችሁ አጨብጭባችሁ እግዚአብሔርን አመስግኑ። ወንዶችን ያልኩት ሴቶች ወንዶች ሆናችሁ ወንዶች እግዚአብሔርን በጭብጨባና በልልታ አመስግኑት። እሺ እህቶች እናቶች ደግሞ እግዚአብሔርን በጭብጨባና በልልታ አመስግኑት። ወንዶች በምግብ ተጎድታችኋል ማለት ነው። እስቲ ሁላችሁም በአንድ ላይ ተደምራችሁ እግዚአብሔርን በልልታ አመስግኑት። አይሰማም አዲስ አበባ እስኪሰማ ድረስ አሜሪካ እስኪሰማ ድረስ ኬንያ እስኪሰማ ድረስ ዱባይ እስኪሰማ ድረስ አውሮፓ እስኪሰማ ድረስ የሎዛዬ ወዳጆች እስኪሰሙ ድረስ ሁላችሁ ምን ይሉ እግዚአብሔርን አመስግኑ ስለ ሁሉ ነገር ማን ይመስገን ማን ይመስገን እግዚአብሔር ይመስገን ከክፉ ነገር ሁሉ ሰውሮ ከዛ ማት ከዛ ረሃብ ከዛ ጦርነት ከዛ ፈተና ከዛ ስቃይ ሰውሮ እዚህ ላደረሰን ላደረሰችን ለአዛኝቷ ማርያም ለምዬ ለድንግል ማርያም እባካችሁ አመስግናለሁ። ዘማሪት እህታችን አዜብ ከበደ ተዋህዶ ሃይማኖቴ በሚለው ዝማሬዋ ታውቋታላችሁ። ተዋህዶ ሃይማኖቴ የእሷ ነው። ተዋህዶ ሃይማኖቴ የእሷ ዝማሬ ነው። በእግዚአብሔር አስቀድማ የዘመረችው ድሮ ልጅ ያለን ሁላችንም ስንዘምሩ የነበረው በተለይ ሎዛ ማርያም እንደዚህ እንደዛሬው እንደዚህ ጉባኤ ድምቅ ሳይል እዚያች የፈረሰችው ሰንበት ትምህርት ቤት ኑ እግዚአብሔር እየተባለ ሲዘመር በየቦታው የሷ ዝማሬ ነው። በእውነት በብዙ መከራ በብዙ ፈተና እዚህ የደረሰች የታችናትና ስለሷ፣ እሷ እግዚአብሔርን አመስግኑላት። ተባረካችሁ። ከዚህ ቀጥሎ ደግሞ የምጋብዛቸው ሁላችሁም ተወዷቸዋላችሁ፣ ታከብሯቸዋላችሁ። ስለ እርሳቸው የመዝሙር ግጥምና ዜማ ጸጋ አብዝቶ መናገር ሰዓት ይገድላል። ስለ ዘመሯቸው ዝማሬዎች አብዝቶ መናገር ሰዓት ይገድላል እንጂ ባላችሁም የምትወዱት ዝማሬ ነው። ሌሎች በጣም በርከት ያሉ ዝማሬዎች አሏቸው። አቤቱ ጉልበቴ ሆይ የእሳቸው ዝማሬ ነው ብዙ እልፍ እልፍ እልፍ ከሀዘን የተጽናናንባቸው በደስታ የዘመርናቸው የእሳቸው ዝማሬዎች ተወርተው ተቆጥረው ተነግረው አይጠገቡም። ዘማሪ ቀሲስ አሸናፊ ገብረ ማርያም ከመካከላችን ናቸው ባካችሁ እግዚአብሔርን አመስግኑላቸው አሁን ጥቂት መዝሙሮችን ያቀርቡልናል። ከትምህርት በኋላ ደግሞ ሁለቱም ዘማሪያን ይዘምራሉ። ነገ ጠዋት ደግሞ ይዘምራሉ። ስለ ሁሉም ነገር ማን ይመስገን? አይሰማ ማን ይመስገን? እንዴት ነው የምትቀበሏቸው? ባካችሁ በደንብ አመስግኑ እግዚአብሔርን። በግራና በቀኝ ዘማሪያን አጅቧቸው። ስለ ሁሉም ነገር እግዚአብሔር ይመስገን። ክቡር መላከ ሰላም ተከበራችሁ፣ አብረን ከአዲስ አበባ የመጣን መምህራን እንዲሁ ዘማሪያን ተከበራችሁ። እጅግ የምታምሩ ሊቃውንት በውስጥም እንደ በውጭን ሰንበት ተማሪዎች አይላፋት ጉባኤ ነው የሚመስለው። ዛሬ አሳምራችሁ ዘምሩ። እጅግ የምታምሩ እግዚአብሔር ከዋክብት ምዕመናን፣ እንደታመሻችሁ ደህና ከረማችሁ። ቸር አምላክ ደግ አምላክ

ማሰሪያና ውል ወይም ጭራ የሆነ አልነበረም። ንግግራቸው በጣም አጭር አጨቀ የያዘ በጣም ነገር ምክንያቱ ምንድን ነው ሲሰማ የተቀመጠ ይጸይፏታል ስለዚህ ተቀመጫለች